አሰላሙ አሌይኩም ራህመቱላሂ ወበረካቱ። ዉድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዲ ክርስታን ወገኖቼ ሰላም ብያለው። ሁላችሁን በያላችሁበት ሰላማችሁ ይብዛ። በመጀመሪያ በመላው ዓለም የሚትገኙ የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በሰላም አደረሳችሁ፣ አደረሰን በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ፣ የመከባበሪያ ያደርግልን። ተቀበለላ ወሚና ወሚንኩም እንዴት ናችሁ? ደህና ናችሁ? በዓሉ እንዴት ነው? እንዴት እያደረጋችሁ ነው? የኢድ ዝግጅት እንዴት ነው? በተለይ እንደኔ ጠለብ ቤት የሆናችሁ፣ ኢጃዛ የማታውቁ እንዲሁም ብዙ አመትን እዚህ በሰው ቤት ኢድን ያሳለፋችሁ አይዟችሁ፣ በርቱልኝ እኔ ውዶች፣ ያልፋል እና የማያልፍ የለም ያልፋል። አብሽሩ እንሻላ። እንዳይከፋችሁ ማለት ነው፣ በክፋት እንዳታሳልፉ ኢድን በፍጹም ማለት ነው። አንድ ጊዜ ኢድን በክፋት እና በለቅሶ በምናምን ካሳልፋችሁ ያ ነገር በየአመቱ ተከትሏችሁ ነው ሀዘኑ የሚከተላችሁ ማለት ነው። ስለዚህ በቻላችሁት ሀቅም በቻላችሁት እንትን ያው እርስ በራሳችሁ ያኔ በስልክም ቢሆን እርስ በራሳችሁ ቤተሰቦቻችሁ ደውላችሁ ደስ ለመደሰት ሞክሮ ማለት ነው። እንዳይከፋችሁ፣ አይዟችሁ ያልፋል ማለት ነው። እንሻላ ደግሞ ንያችሁን ሰፊ አድርጋችሁ ዱአ አድርጉ ማለት ነው። እንተቀበላላ እንሻላ። የሚቀጥለውን ደግሞ በምትፈልጉ በቤተሰቦቻችሁ ሆናችሁ ኢድን እንድታሳልፉ እንዲያደርጋችሁ አላህ ዱአ ማድረግ ነው ማለት ነው። አልሐምዱሊላህ ኒ አምና ካቻ አምና ወላሂ ከልቤ ለምኝ ያለው አላህን ማለት ነው። ለምኝ ግን አላህ ወደ አላህ እኮ እጃችሁን ዘርግታችሁ አላህ ባዶ እጃችሁን አይመልሳችሁም የሚባለው በምክንያት ነው። እውነት ነው ማለት ነው። እውነት ሆኖ አገኘሁት ማለት ነው። አልሐምዱሊላ ካቻምና ለመንኩኝ። የሚቀጥለውን አመት ከቤተሰቦች ጋር እንዲጾም አድርግልኝ ብዬ ለመንኩኝ። አምና ደግሞ ከቤተሰቦቼ ጋር ከአባቴ ጋር በህይወት አግኝቸው አልሐምዱሊላ። ማንም ሰው ሳይቆረስብኝ በስደት ሆኜ በስደት ሀዘን ማለት በጣም ከባድ ነው። አላህ ብቻ ለደረሰባችሁም እንግዲህ አላህ ሰብር ይስጣችሁ እንጂ በጣም ከባድ ነው እና አልሐምዱሊላ በሰላም አጎቶቼ፣ አክስቶቼ ምንም ነገር አላህ ሳይሆኑ ማለት ነው፣ በሰላም አድርሶኝ እንግዲህ አይቻቸው በሰላም ጾሜ እንግዲህ ከነሱ ጋር አሳልፌ ኢድን አረፋንም የጾም አረፍ እንትነ ኢድም አሳልፌ አሁን ደግሞ የምቀጥለውን ደግሞ በአላህ ፍቃድ ሆኖ የሰው ሀገር ሆንኩኝ ማለት ነው። አልሐምዱሊላ ይሄ ሁሉ የአላህ ትዕዛዝ ነው ማለት ነው። የአላህ ትዕዛዝም ደግሞ አልሐምዱሊላ በሚል ተቀበልኩኝ ማለት ነው እና እንዳይከፋችሁ ለማለት ፈልጌ ነው እንዳይከፋችሁ በምችሉት አቅም ደስተኛ ለመሆን ሞክሩ ማለት ነው። እና አላህ ደግሞ የተሻለውን ሀይሩን እስከሚመርጥልን ድረስ፣ የራሳችን የሆነውን ርስቅ እስከሚመርጥን ድረስ ሰብር አድርገን ያው፣ ሳይለፋ እንግዲህ ሳይሰራ ማለፍና መደሰት የለም። እና ያው ሰርተን እንለወጣለን በሚል ነው በሰው ሀገር የምንለፋው። አላህ ደግሞ የተሻለውን ሀይሩን ይወፍ ቀን ማለት ነው እና እንዳይከፋችሁ ለማለት ፈልጌ ነው። እንዳይከፋችሁ በክፋት በለቅሱ ምናምን ብዙዎቻቸው የሚታለቅሱ አላችሁ። የቤተሰቦቻቸውን እንትን ሌላ ሌላ ስሜት ውስጥ ገብታችሁ የሚታለቅሱ አላችሁ እና እንዳታለቅሱ አብሽሩ ለማለት ፈልጌ ነው እና አላህ እንግዲህ ኢዱን ማለት ነው፣ የሰላምና ፍቅር የአንድነት የመተሳሰቢያ የደስታ የፍቅር እያደርግላችሁ ማለት ነው። እንግዲህ ኢድ ሙባረክ ለማለት ያህል ነው የመጣሁት ዛሬ። የዛሬ ቪዲዮ ይህን ይመስላል። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ባላችሁበት የአላህ ሰላምና ዝነጋ ይለያችሁ እያልኩኝ አሰላሙ አሌይኩም ወረመቱላ ባረካቱ።